ለቴን ልተኛበት ይሄ ኩኝ አልጋ ነው እና ይቴጄ ልተኛ ነው ወይስ ሌላ ቆጣ አላችሁ? ይሄ አልጋ ነው። አሁን ረጅ ኡፍ ምንድነው? ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምናላችሁ በያላችሁበት ሰላም ጤና ፍቅር ደስታ ይብዛላችሁ እያልኩኝ አዲስ ከሆናችሁ ሰብስክራይብ በማድረግ ላይክ ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። እንግዲህ ጽናትና ኪራ እንዲሁም ደግሞ ምሩና ናሆም ሰኒና ክብሮም ምን ላይ ናቸው የሚለውን እንግዲህ በተከታታዩ ጽናት ድራማ ዛሬም ተመልሼ መጥቻለሁ። ዛሬ ስመጣ ግን ክፍል ሰማኒያ ሰባትን ነው ይዤላችሁ የመጣሁት። እስከ መጨረሻው አብራችሁን ቆዩ። ቪዲዮን ከወደዳ ያላችሁት ላይክ አድርጉ፣ እንዲሁም ሀሳብ አስተያየት ካላችሁ ኮሚንት ላይ አስቀምጡልኝ። ታዲያ ክብሮምና ሰኒ ዛሬም ተፋጠጡ። ክብሮምና ሰኒ እንግዲህ አሁን ላይ እሱም ምን አይነት ስሜት እየተሰማው እንደሆነ ባያውቅም፣ እሷ ምን አይነት ስሜት እየተሰማት እንደሆነ ባታውቅም እንግዲህ ብቻ የፍቅር ስሜት እየተሰማቸው ነው። እሷ በምታየው ነገር ሁሉ ትናደዳለች። እንግዲህ ክብሮም በባለፈው በእንቅልፍ ልቡ ሲወራጭ እንግዲህ ሊና መታ እጁን ስትይዝ እና ምንድን ነው ብላ ጠጋ ብላ ስታይ ሰኒ መታ አይታ ነበረ እና ያንን ያየችውን ነገር እንግዲህ በጣም አናዷ ስለነበረ በሩጫ ነበረ ከነ ጽናት ቤት ወጥታ ወደ ቤቷ የተመለሰችው። እንግዲህ ዛሬም በድጋሚ ክብሮምን እና ሚናን አንድ ላይ ታገኛለች። ከዛ ቀደም ግን ቤቷ እያለች እንግዲህ አሁን ላይ የሚሰማኝ ስሜት ምን አይነት ስሜት ነው? ምን ሆኜ ነው? ከዚህ በፊት ወደ ቤቴ ስመለስ ቤቴ ፈገግታ ነበረ። አሁን ላይ ግን ከነጽናት ተለይቼ ወደ ቤቴ ስመጣ እየተሰማኝ ያለው ስሜት ሌላ ነው፣ በማለትም ከራሷ ጋር እያወራች እያለች እንግዲህ ክብሮም ይመጣና በር ያንኳኳል እሷን በር ከፍታ እንግዲህ ክብሮም ወደ ውስጥ ገብቶ ይቅርታ ልጠይቅሽ ነው የመጣሁት ጥፋቴን ባላውቅም ይቅር በይም፣ ይቅርታ ልጠይቅ ነው የመጣሁት ይላታል። እሷም እንግዲህ መልሳ አንተ ትን በጻደቃለህ እያለችም እንግዲህ ውስጧ ላይ ሌላ ስሜት ቢኖርም፣ በአፏ ግን ስትመልስ የነበረው ከባድ ቃላቶችን ነበረ። እንግዲህ ክብሮምም በመናደድ እንዴት እንደዛ ትያለሽ በማለትም ጥሏት ይወጣል ማለት ነው። እሱ ከሄደ በኋላ ለምን እንደዚህ ያደረግኩ እያለችም እንግዲህ ሰኒም ለብቻዋ እያዘነች እና እየተጸጸተች ለመጥራትም ለመከተልም ስትሞክር እንግዲህ እሱ ተናዶ ስለነበረ ወጥቶ ሄዷል። በር ከፍታ ስታይም አንተ ጨካኝ፣ ሄድክ ማለት ነው እያለችም እንግዲህ ወደ ቤት ተመልሳ ለማልቀስም እራሷን ለማባበልም ማልቀስ አይሆንም እንዴ ሰኒ፣ ምን እያረግሽ ነው እያለች ከራሷ ጋርም እያወራች በስተመጨረሻ ወደ አንድ ካፌ ወጣ ብላ እንግዲህ ለራሱ ደውላለት እዛ እንዲ መጣና እንዲያወሩ ፈልጋ ነበረ። ነገር ግን ስራ ስጨርስ መጣለሁ አሁን አይመቸኝም በማለት አጭር መልስ ሰጥቷት ነበረ። እሷም እንግዲህ ስራ ስጨርስ መጣለሁ ከማለት መቅረቱ አይሻልም ብላ ተናዳ ወታ አስፋልት ላይ እንግዲህ በሀሳብ ስትሄድ ቅዱስ ያያታል። ቅዱስም ልሸኝሽ ወይስ እዚሁ ትቆያለሽ በማለትም መታ እንዲሸኛት ይጠይቃል ማለት ነው። እሷም እንግዲህ ሌላ ሰው መስሏ ስለ ነበረ አይቅርብኝ በእግሬ ሄዳለው ትላለች። ከዛ ዞር ብላ ስታይም ደግሞ ቅዱስ መሆኑን ስታይ ወደ መኪናው ገብታ እሱ ይሸኛታል። በሌላ በኩል ደግሞ ምሩና ናሆም እንግዲህ ናሆም ስራ ሄዶ ከስራ ሲመለስ ምሩ የቤት ስራን እየሰራች እንግዲህ፣ ስራ አትስሪ ተብላ ስለነበረ ስራ ስሰራ ሲያያት በጣም ተናደደባት። እኔ ምን ማድረግ አለብኝ አትስሪ ስልሽ እምቢ በማለት ስራውን እየሰራሽ ትገኛለሽ። ቆይ ምን ባደርግሽ ነው የሚሻልሽ? እያለም እንግዲህ ሲቆጣት ነበረ። እሷም ታዲያ እኔ ቁጭ ስል ህመሜን ስለማዳምጥ መቀመጥ አልፈልግም፣ መስራቱ ይቀለኛል ትላለች። ታዲያ በስተ መጨረሻም እየተጣሉም እንግዲህ በፍቅር ተመልሰው ይታረቃሉ። ታዲያ ይሄ በእንደዚህ ታለ ክብሮምና ክብሮምና ሰኒና ክብሮም እንግዲህ በትልቁ ሲጨቃጨቁ ነበረ። በስተ መጨረሻም ሰኒ ወደ እና እነ ጽናት ቤት ስትመጣ እንግዲህ ክብሮምም እቤት ነበረ። ክብሮምና ሚና እንግዲህ ሚና አሁን ላይ ሰኒ ላይ ሌላ ተንኮል እየሰራች ስለሆነ እንግዲህ እሷን ለማናደድ የማታደርገው ነገር የለም። ከዚህ በፊት ሰኒ እሷን በጣም ተናዳባት ስለነበረ እና ባደረገችው ነገር አዝና ስለነበረ ለሚና ምንም አይነት ክብር ምንም አይነት ምንም አይነት አክብሮት አሰጣትም ነበረ። ታዲያ ያንን ነገር ለመበቀል አሁን ላይ ሚና ቆርጣ ተነስታለች። ታዲያ ሚና ስልክ ደውላ ጽናትና ሰኒ ሲያወሩ ስለሰማች አሁን እሷ ስትመጣ የማደርገውን ነገር አይታ እንድትናደድ በማለትም እንግዲህ ጠብቃ፣ ክብሮም ወደ ቤት ሲገባ አንገቴን አሞኛል፣ አንገቴን ማሳጅ አርግልኝ በማለትም እንግዲህ አንገቷን ማሳጅ እንዲያደርግላት ትጠይቀዋለች። እሱም እንግዲህ እምቢ ለማለት ቢሞክርም ያው ለሰው ልጅና በተለይም ለሴት ልጅ ክብር ስላለው እሺ በማለት አንገቷን ማሳጅ ሲያደርግ፣ እንግዲህ ሰኒ ከውጪ ትገባለች። ሰኒ ስትገባ ያየችውን በጭራሽ ሽማመን አቃታት ደገምከው በማለትም ጠየቀችው እሱም እንግዲህ ሰኒ ብሎ እየሮጠ ይከተላት ቢሆንም ሰኒ በጣም ተናዳ ስለነበረ ቆማ ልታዳምጥ እንኳን አልፈለገችም ነበረ ግን ደግሞ በግድም ቢሆን አስቆሟት ምንድን ነው እኔን ከሚና ጋር ማየትሽ ምን የሚያናድድ ነገር አለው በማለትም ይጠይቃል እኔን አይመለከተኝም ምንድን ነው ምትፈልጊው ብሎ ቢጠይቃትም መሄድ ነው የምፈልገው፣ ከመንገዴ ዞር በል ትለዋለች። እሱም እንግዲህ እሺ ቆይ ላስረዳሽ ይላል። በጭራሽ ለመረዳትም ጊዜ አልነበራትም እና ገፍትራው ትሄዳለች። ታዲያ ቅዱስና ኪራ ተገናኝተው ሲያወሩ ነበረ። ቅዱስና ኪራ እንግዲህ ከዚህ በፊት የተገናኙበትን አጋጣሚ ታስታውሳላችሁ። አሁን ላይ ቅዱስና ክብሮም ቅዱስና ኪራ ተገናኝተው ስለ ጽናት ሲያወሩ ነበረ። ጽዬ እኮ ምንም አይነት ነገር በሰው ላይ ቂም አትይዝም፣ ይልቁንስ ሰውን በይቅርታ የተገነባች ናት በማለትም እንግዲህ ስለ ጽናት ሲያወራት ነበረ። አዎ እነ ምሩ ቤት አግኝታኝ እኔ ይቅር ትለኛለች ብዬ አላሰብኩም ነበረ። እሷ ግን ቀለል አድርጋ በቃ ይቅርታ አድርጌ ላሃለው አለችኝ። በጣም ይገርማል ብሎም እሱም ሲደነቅ ነበረ። እንግዲህ ኪራን በተደጋጋሚ ጽናትን ሲያደንቃት ይሰማል። አሁን ታዲያ እኔ ሳልፈልግ እንዳገባ እየገፋፋሄ ነው በማለትም ቅዱስም ይሳሳቁ ነበረ። በስተ መጨረሻም አዎ አንዷን አይተህ ማግባት አለብህ ይላል። እንግዲህ ኪራ እሱም በመመለስ እኔ በጭራሽ ለሰው ምገባ ሰው አይደለሁም፣ ቤተሰቦችን የገደልኩ ጨካኝ ሰው ነኝ ይላል። እንዴትና ለምን ቤተሰቦቹን እንደገደለ በተደጋጋሚ ቢጠይቀውም ለኪራ ለማስረዳት አልቻለም ነበረ። ዛሬ ግን ያለውን እውነታ ሳይደብቅ ሁሉንም ነገር ነገረው። ታዲያ ኪራ ለነገሮች ሳይጠናቅቅ እንደመጣለት ስለሚናገር ልቡን ይሰብረው ነበረ። ቤተሰቦቹ እንግዲህ ሀብታምና ብዙ ንብረት ያላቸው ቤተሰብ ስለነበሩ መኪና እንዲገዛለት አስገድዶና መኪና እንደተገዛለት በዛ በሱ መኪና ወደ አንድ ድግስ ቤት ሲሄዱ ከዛ መልት ሹፌር መጥቶ ይቀበለን ብሎ ቤተሰቦቹ ሲሉ እኔ ካልወሰድኳችሁ በማለትም በዛ አጋጣሚ ቤተሰቦቹን ወደ ቤት ሲወስድና በጣም ጠጥቶ ስለነበረ ቤተሰቦቹን ገይቶ እንደገደላቸው ይናገራል። ኪራን በጣም አዝኖ በጣም አዝናለው በማለትም እንግዲህ እሱን ለማጽናናት ይሞክራል። እንግዲህ በሌላ በኩል ደግሞ የናሆም እናት በሌሊት ይደውሉና እልል ብለው በእልልታ ያቀልጡታል። እናቴ ምንድነው፣ ምን ተፈጠረ? በማለትም ናሆም ለመረዳት ቢሞክርም እናቱ ግን በእልልታ ቀጥለዋል። ምንድነው እልልታው ይቆየኝ፣ ግን ምን ተፈጠረ? በማለትም ነገሩን ለማጣራት ቢሞክርም እንግዲህ ደስ ብሎኛል በማለትም ደስታቸውን ይናገራሉ። ታዲያ ይሄ ያስደሰታቸውና ያዩት ህልምስ ምንድን ነው? ህልሙ ምንድን ነው ቅዠት ይሆናል፣ ተመልሰች ተኝ በማለትም ይላል ናሆም። ምሩም እንግዲህ ተደናግጣ ስለነበረ ምንድን ነው ብላ ለመጠየቅ ትሞክራለች። ግን ደግሞ እሱም ምን እንደሆነ አላወቀም ነበረ። ሰላምታችሁ ቤተሰቦቼ በያላችሁበት ብዝት ይበልላችሁ። ሁልጊዜም ወዳችሁና ፈቅዳችሁ ስለምትከታተሉኝ እጅጉን በጣም ከልባ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ምስል ነበረ። ቀጣዩን ክፍል ይዤላችሁ እስከምመጣ በያላችሁበት ሰላም ጤና እና ደስታ ይብዛላችሁ እያልኩኝ ዛሬ በወዲሁ